ሰመን ኦሲሙ ቢላህ ነው የምንላችሁ። አይብ አይብ ቪዲዮን ብንለቅባችሁ ህዝቡ እናንተ እያስተማርነው እያሰለምነው ነው ምናምን ብላችሁ የምታስቡት የሚያፍርባችሁ የሚዋረድባችሁ ቪዲዮ ወላሂ እጄ ላይ አለ። ወላሂ እጄ ላይ የለም። ሊያስፈራራ አልሞከርም። ለማንኛውም እኛ እንከን አልባ ስተት አልባንን አላለም፣ ግን እንከኖቻችንን ስተቶቻችንን እስላማይ ለማድረግ ሀላ ለማድረግ አልተንቀሳቀስንም። ያ ነው ልዩነታችን። ፐርሰናሊ እኔ በግሌ አንተን ምንም ብዬ አላቅም። ምክንያቱም ምንም ብልህ እኔ ተራ ሰው ነኝ፣ ምንም ለውጥ አያመጣም። ግን እድሉን ባገኝና ምከሮ ብባል አንተን ወላሂ ሶሻል ሚዲያ ቁም፣ ሶሻል ሚዲያ እየጎዳህ ነው፣ ክብርህን እየወረደው ነው ወላሂ። እና ለምንድነው የሁሉ ሙስሊም የሚተቸኝ የሁሉ ሰው የተነሳብኝ የሚለውን ጊዜ ሰጣ፣ አዳምጠው፣ ተመልከተው፣ ግብዛት ሆነው ወላሂ ሁሉ ውስጥ አትግባ። ያ ነው የሚጠቅም። ይሄ ወንድማይ ምክሬ ነው፣ ወሰላሙ ነቢያችንን ሰርቦ ለተሳዳቢ ሲሰጥ መጅልሱ በጠበቃው በኩል የክስ ምሪት። እንዴት አደራችሁ ያጀማ። መቸም ምን የጠዋጠዋት ከእንቅልፌ ስነሳ አንዳንድ አጀንዳ አያሳጣኝ። እኔ ምልሽ ዘርፌ፣ መጅሊሱን ማን እንደሚመራው እንኳን ሳጣቂ ነው። ስለ ሀገርሽ ፖለቲካ ሳጣቂ፣ አለምን የምትዞሪ ኢንዶኔዥያ፣ ህንድ፣ አውሮፓ፣ አሜሪካ እየዞርሽ ስለ ሃይማኖት ውስጥ በጠብጭ የምት እያገርሽ ስርሽ ያለውን ፖለቲካ ሳጣቂ ነው። መጅሊስ ላይ ማን ነው ያለው? ወላሂ እኔ አንቺ ላወራሽ፣ ምን ነው ያፈርኩኝ። ሼክ ሀጂ ዑመር ከለቀቁ ስንት አመታቸው ነው? አመታትን አስቆጠሩ። አንፈልግም ብለን እኮ በፈቃደኝነት በፍቃደኝነት መጅሊሳችሁን የለቀቅን እኛንን የእሳቸውን ፎቶ ለጥፈሽ የእፎይን ጉዳይ ታነሻለሽ እንዴ? የዛሬ ወራቶች የእፎይ ጉዳይ እነማን ናቸው እዛ መጅሊስ ላይ ያሉት? ረሱል ሰለላሁ አለይሂ ወሰለም ቢሰደቡ፣ መስጊዶች ቢፈርሱ፣ ሌላ ሌላ ሌላ ስንት ጉዳይ ቢፈጠር እነማ ናቸው ይሄንን እያዩ ያለፉት የራሳቸው አይደሉ ወዴ ራሳቸው ያቦካችሁትን ለምን ራሳችሁ አትጋግሩም? ማ ላይ ነው ለመለጠፍ ደግሞ ጠጋጠጋ የምትዩ ስርሽ ያለውን የሀገርሽን ፖለቲካ ሳታውቂ ሃይማኖት ውስጥ ገብተሽ ሃይማኖት እኛ ነን ብለሽ ስለ ሃይማኖት ማውራት አይከብድም የምር እኔ አንቺ ላወራሹ እኔ አፈርኩ የዛሬ ስንት አመት የለቀቁትን ሼክ ሀጂ ኦመርን አምጥተሽ እዚህ ጋር መለጠፍ እንኛ ፈርተሻቸው ነው አኪድ ፈርተሻቸው ነው የሚሆን እነሱን ፎቶ ብታመጪ እንዴ አይለቁሽም። ምክንያቱም የእነሱ ቀንደኛ ደጋፊ እነሱ ስለሆንሽ ማለት ነው። ለማንኛውም እራሳችሁ ያቦካችሁትን እራሳችሁ ጋግሩ። ስለ ሃይማኖት ለማውራት ሃይማኖተኛ መሆን፣ ስለ ፖለቲካ ለመውራት ፖለቲከኛ መሆን እንጂ ሰው ስላወራ ሰው ስለእንትን ስላለ ማውራት መጨረሻው እንደዚህ ነው የሚሆኑ። አላኩል ያህል እናንተ ደግሞ ዩቱቤን ሰብስክራይብ እያረጋችሁ ድግፍ አርጋችሁ ሸቀል ሸቀል አድርጌባችሁ ወደ ሀገሬ ልግባ። ምን አለበት ክፍያ ተከፍሎኝ አሪፍ አሪፍ ካሜራዎችን ገዝቼ አሪፍ አሪፍ ቪዲዮዎችን እየቀረጽኩኝ በፖስትላችሁ፣ አለች አይ መዋዜ። በአንተ ላይ የማይቀናብህ እኮ የለም የልመና ስታይላቸውን ቀይረው። ለማንኛውም አንተን ለማኝ ሲሉ የነበሩ ሁሉ መጥተዋል። ደግፍ፣ አርጉን ዩቱብ ላይ ሰብስክራይብ አርጉ፣ እንከፈል እያሉ ትላንትና፣ አጂብ አርጉኝ ያንን ቪዲዮ ተመልክቼ እና ሰዎችን ስትሳደቡ፣ ሃይማኖትን ስተቹ፣ እውቀት ከሌላችሁ ችግር ነው። ያ ነገር ዞሮ ዞሮ ራሳችሁ ላይ ይመጣል። ለማንኛውም መልካም ቀን ይሆንላችሁ። ከእመቴዎች ውስጥ ዝሙትን፣ ስርቆትን፣ ዚናን እና የሙዚቃ መሳሪያን ሀላል የሚያደርጉት ጥቂት ይመጣሉ ይሉና እኛን ምንሽዶችንና ማዲሆችን እዛ ሀዲስ ውስጥ ይከትናል። አሁን ዳይነን ምናምን ምናምን ምፅፅር እንሰራለን የሚሉ አንዳንድ ግለሰቦች መጀመሪያ እናንተ እስቲ ሐርፍ እንኳን አስተካክሉ። ሀቂቃ ነው ምላችሁ፣ ሐርፍ አላ ዝባን ውታላ ይላል አንዳለን እንደው ተናጋሪ ያታርጉን ብዙ ዓይብ አለ። ሓቂቃ ወላሂ እኔ በቪዲዮ በማስረጃ የእናንተ ዓይብ እዛው ካላችሁበት ሀገር በቪዲዮ በማስረጃ አላህን ፈርተን ቀሰመን እቅሲሙ ቢላህ ነው የምንላችሁ ዓይብ አለ። ይብ ቪዲዮን ብንለቅባችሁ ህዝቡ እናንተ እያስተማር ነው ነው እያሰለም ነው ምናም ብላችሁ የምታስቡት የሚያፍርባችሁ የሚዋረድባችሁ ቪዲዮ ወላ ይጀላል ቀሰመን ቢላሂል ዓዚም ነው ብላችሁ

ሙዚቃ መሳሪያ ይቻላል አይቻልም? የሚሉ ትልልቅ ዑለማዎች አሉ። አይቻልም የሚሉ ትልልቅ ዑለማዎች አሉ። የራሱን የቻለ ኺላፉ ያንተን አቂዳ ስላልተከተልኩና ሐሳቢ እንዴት አታዳምጠኝም? እኔ መከተለውን መከተል አለብህ ብለህ አስበህ ተክፊር ውስጥ የምትከተው ሰውዬ ተጠንቀቅ። መጀመሪያ ተረጋጋ፣ ተረጋጋ ሰላሙላህ አሌይኩም ወራህመቱላህ ወበረካቱ ይህን ኮመንት አምቡ ዛሬ ይህን ቪዲዮ ለዚህች ሴትዮ ሼር አድርጉልኝ ባረከላሁ ፊኩም እንግዲህ ንቀሽተያት ንቀሽተያት ስትልኝ ንቄት እቻት ነበር እሷ ግን አልፋታ ሳልነካሽ ነክተሽኝ የለ ነይ ተቀበይ ልሽ አለው። እንግዲህ ምንድን ነው እኔ ስጠይቅ የነበረው ስለ አቂዳ ነበረ። አንቺ ግን የኔን ቪዲዮ ቆርጠሽ ስለ ወንድ ነበረ ኮመንት ስታረጊልኝ የነበረው። ያው ለቆማጣ አንድ ጣቱ ብርቅ ነው በሚለው ልዝለልሽና፣ የገረመኝ ንግግርሽ አለ መልስ ለመስጠት ራሱ እንትን ያልኩኝ እሱ ምንድን ነው የእኛ ወንዶች ሙስሊም ሴቶችን እንጂ አንቺን አይፈልጉሽም ምናም ብለ አህባሽ ውስጥ ግን ወንድ አለ። እውነት ወንድ አለ ወይ? አይ ዶንት ኖ ምክንያቱም፣ ወንድ የሚባለው ጀስት ወንድ ሆኖ ለመታየት እንኳን ከሚያደርጋቸው ነገራቶች ውስጥ አንዱ ስፖርት እየሰራ ሲክስ ፓክ የሚያወጣ ነው። ወንድ ማለት ለኔ ተው ስለ ዲኑ አማ ግን የእናንተ ወንዶች ቀሚስ ለብሶ ስምንት ቁጥር መሆናቸውን የሚያሳዩ ናቸው። ቀሚስ ለብሶ ከሴት እኩል ከበሮ የሚመታ ወንድ ወንድ ነው። ቀሚስ ለብሶ ከፍየል እኩል ጫት የሚያገድ ወንድ ወንድ ነው። ይቅርታኔ እህቴ ለማለት እንኳን ይከብደኛል። እስቲ አንድ ቪዲዮ አሳይቻችሁ ልመለስ። ያው ከወንድሞችሽ ውስጥ አንዱን ላሳይሽ። ካሉሽ እህቶች አንዷ ማን ነው? ይቅርታ አንዱ ማን ነው? ወንድምሽ ነው። ሶ አይፈልጉሽም ካልሻቸው ሰዎች አንዷ ናት። ማን ነው? አንዱ ነው። ኢም ሶሪ። ኦኬ ሶ ምን ማለት ፈልጌ ነው፣ አትነካኪ አትነካኪ። እውነት ለመናገር እኛ ብዙ ጀግና ኦኬ፣ ጀስት ከፊዚካሊ ጀምሮ በእውቀትም በቃ ታይቶ የሚስብ በጣም ብዙ የጀግና የሱና ወንዶች አሉ። እና ምንም ኢቨን በቃ በምድር ላይ እኔ እኔ እንደራሴ ፐርሰናል ራሴን ስገልጽ በምድር ላይ ወላሂ ሀቂቃ እኔ ወላሂ ብዬ እየማልኩኝ የሚነግርሽ ነገር እንደው እዚህ ምድር ላይ ወንድ እንዳለ የሱና ወንድ የለም ተብሎ አላህ ዕድሜያቸውን ያስረዝሞ ፎር ኤግዛምፕል ነው ጀስት የለም ተብሎ የአህባሽ ወንዶች ብቻ ቢቀሩ እኔይ ለእኔ እኔ ጀግና አለኝ፣ ለራሴ ጀግና የምለው አለኝ። እና ምን አይነት ሰው ነው የሚለውን ነገር የሆነች ግጥም ልጋብዝሽ መልስልሽ። ለእኔ ጀግና ማለት ያ ነው፣ ለዴኑ የሚሞት ታማኝ እውነተኛ፣ ተውሂድን በመማር ሌት ቀን የማይተኛ ሰለፍዩ ወጣት የቶሂድ አርበኛ ተፈልጎ ቢገኝ በዚህ ዘመን በኛ በቃሉ የሚገኝ ታማኝ እውነተኛ ቃለ ረሱል ብሎ የማያጭበረበር ለራሱ ዓላማ ሲል ዲኑን የማይሰብር። ከቢዳ አንጃዎች ራሱን አርቁ የሰለፎች መንሃጅ መረጃን አጥብቁ። ከአስመሳይ ሰዎች እጅጉንም ርቆ የቶሂድን ልጓም የያዘ አጥብቆ አጭበርባሪ ወዶችን እጅጉን ያልተጠጋ በአጭበርባሪ ጩቤ ሴቶችን ያልወጋ፣ በዲን ሽፋን ገብቶ በዲን ሽፋን ገብቶ ሴትን ያላታለልን ከጠላት አለንጋ እየተከላከለ፣ ጀግና ማለት ያ ነው ለዲኑ ያደረ፣ በተውሂድ ጉዳይ ላይ ያልተደራደረ፣ ውሸትን የማያውቅ ለእውነት ያደረ ሰው። እንግዲህ ይሄ በቂ መልስ ነው ብዬ አስባለሁ። ምናልባት ያው እንደዚህ ይሄ ወከባ ስለምትወጅ፣ ከበሮ ስለምትወጅ ይሄ ግጥማ የሆነ ነገር ስለምትወጂ የኔ ንግግር ምናልባት ካልገባሽ ብዬ ነው በግጥም እንትን ያልኩልሽ። ኔክስትሊ ምንድን ነው የጠየኩት ጥያቄ? ስለ አራህማኑ አለላአርሽ ስተዋ ና ስለ አላሁ መውጁዱን ቢላ መካን ነበረ። አንቺ ግን የኔም ቪዲዮ ቆርጠሽ የሆነ ሙዚቃ እየጋበስሽ ምን ነበር ቆይላ ሳያ እንድትመልሱልኝ አላሁ መውጁዱን ቢላ መካን

ሁላችሁም አልኩኝ ወንዶቻችሁም ቀሚስ ለባሾች እንደሆኑ ነግሬሻለሁ። ከአሊፍ እስከ አሊፍ ለሚን የታወቀ ነው። ሴቶቹም ደግሞ ያው ከነሱ እኩል ተቀምጣችሁ ይሄን እንጨት ስታጭዱ ምንድን ነው ይሄን ቅጠል ስታጭዱ ስለምትውሉ ክብር የሚባል ነገር የላችሁም። በጣም ምላሳችሁ የታወቀ ነው። በጣም ለዛ ነው